ስርዓተ ቀብራቸው ተፈጽሟል። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ስርዓተ ቀብርም በዚህ ሰዓት ላይ መፈጸሙን ሰምቻለሁ አባታችን ወደ ማይቀረው ዓለም ሄደዋል። የኔ ብቻ አባት አይደሉ፣ እኔ በስጋ አባት የሆኑ የሁላችንም አባት ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኢና ሊላሂ ወኢና ኢለይሂ ራጂዑን በትላንትና ዕለት እጅግ በጣም ልብ የሚያደማ ዜና ሰምተን ነበረ። እንደሚታወቀው ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ህይወታቸውን ማለፉን ትላንት ነበር የሰማነው። እጅግ በጣም ልብ የሚያደማ ዜና ነው። በርካታ ሙስሊም ሙስሊም ብቻ ሳይሆን የሌላ እምነት ተከታይ የክርስትና እምነት ተከታይ የሆኑ ሰዎች እንግዲህ ሀዘናቸውን እየገለጹ ነበረ። በጣም ያሳዝናል። ታዲያ በዛሬው ዕለት የቀብር ሽኝት ተደርጎላቸዋል። በኒ መስጅድ ተሰግዶባቸው ሚሊኒየም አዳራሽ እንዲሁ የሽኝት የቀብር ሽኝት ፕሮግራም ተዘጋጅቶላቸው እንግዲህ በመኖሪያ ቤታቸው ወስያ አድርገው እዛ እንዲቀበሩ ተደርጓል። እነሱም ቪዲዮዎች ወደ እናንተ የማጋራ ነው የሚሆነው። ፒያሳ ከሚገኘው ኑር መስጂድ እስከ ሚሊኒየም አዳራሽ በመቶ ሺዎች የሚቆጠሩ ኢትዮጵያውያንም የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስን አስክሬን ሽኝት ላይ እየተሳተፉ ይገኛሉ። በአሁኑ ሰዓት ታዲያ ቦሌ ተጨናንቃለች። ምክንያቱም ደግሞ ቅድም እንዳልኳችሁ በአስር ሺዎችና በመቶ ሺዎች የሚቆጠሩ ሰዎች ወደ ሚሊኒየም አዳራሽ እየገቡ መሆናቸውን ተከትሎ ነው። ታዲያ ዛሬ ከቀኑ አስር ሰዓት ላይም ቀድሞ የ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩትም የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ የቀብር ስነ ስርዓት ይፈጸማል። ከመኖሪያ ቤታቸው እንግዲህ ጀናዛ እየተሰኘ የሚገኘ በዚህ ሰዓት እጅግ በጣም ነው

አክብር የህዝቡን ብዛት ተመለከታችሁ? አላሁ አክብር። በጣም እንግዲህ የኢድ ሰላት ነው የሚመስለው የህዝቡ ብዛት ማለት ነው። እና የሙፍቲ የቀብር ሽኝት ላይ እንዲሁም ሰላተል ጀናዛ በኒ መስር ነበር የተሰገደውና እዛ ላይ የተገኘው ህዝብ እጅግ በጣም ብዙ ነበር። በጣም አስገራሚ ነበረ። እስቲ እንመልከት ሌሎችን ቪዲዮች። ክቡራን የሃይማኖት መሪዎች ክቡራን እና ክቡራት እንኳን ደህና መጣችሁ። ቢስሚላህ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

አላህ ይዘንላቸውና በዚህ መልኩ ኸልቁ ተገኝቶ ሴት ወንዱ፣ ህፃን አዋቂው፣ ሙስሊሙ ክርስቲያኑ ሳይቀር ሁሉም ተገኝቶ እንግዲህ ሽኝት አድርጎላቸው አለ። በተወሰነ መልኩ ቀንጨብ ቀንጨብ አድርጌ ላሳያችሁ። በጣም በጣም በጣም ከሚጠበቀው በላይ ህዝብ ተገኝቶ ኸልቁ እንዳለ ማለት ይቻላል። ያው ያያችሁ የነበራችሁ አይታችሁ ታለ ሙፍቲን ሽኝት አድርጎላቸዋል። እዚህ ጋር እንግዲህ እንደምታዩት በከፊል ሰው ወደ ሶላተል ጀናዛ ወደ በኒ ኑር መስጂድ ሲሄድ የነበረበትን ቅጽበት የሚያሳይ ነው። ይሄ በአንድ አቅጣጫ በኩል ነው። በሁሉም በኩል መያዝ አይቻልም። ከባድ ነበር ግፊቱ፣ ምኑ ማለት ነው። እንደምታዩት እንግዲህ ሶላዋት እየተባለ ዚክር በጀማ እየተባለ ነበረ ማለት ነው። ከሶላተል ጀናዛው በፊት ማለት ነው። እንደምታዩት በዚህ መልኩ እንግዲህ በአንድ አካባቢ ያለው ነው። ዙሪያውን ነው እንግዲህ ያነበረው ማለት ነው። ህዝቡ ስብሃናላህ እንደዚህ መወደድ ታይቶ አይታወቅም። አላህ ይዘንላቸው ሙፍቲ ሀጂ ኡመርን። እንደምታዩት እዚህ ጋር ደግሞ ሶላተል ጅናዛው ማለት ነው። በነገራችን ላይ ስለ ሙፍቲ ሀጂ ኡመር ኢድሪስ ብዙ ያልወጡ ብዙ ያልተነገባሉ። ኢንሻላህ እያንዳንዱ ቪዲዮ እያዘጋጀን ይችላችሁ ይመጣ ይሆናል። እዚህ ጋር ደግሞ እንደምታዩት እንግዲህ ሶላተል ጅናዛ ከተሰገደ በኋላ ጀናዛውን ሰው በመጠባበቅ ይገኛለን። በተክቢራ በዚክር በተህሊል ወደ ሚሊኒየም አዳራሽ እዛ የመንግስት አካላቶች እንግዲህ ደግሞ ያዘጋጁት እንት ስለላለ ፕሮግራም ወደዛ ለመውሰድ እንግዲህ እየተጠባበቀ ነበረ ነበር። ተመልከቱ። በዚህ መልኩ እንግዲህ ሱብሃንአላህ ሱብሃንአላህ ሱብሃንአላህ አላህ ማገን ዱንያ እንግዲህ በዚህ መልኩ ቅንጭብ ቅንጭቡ እና ያሳየኋችሁ ሙሉን በዝመር ቲዩብ ሊለቀቀን ይችላል። ከቆይታ በኋላ እዛ ጋር ገብታችሁ በደንብ በመከታተል ማየትም ትችላላችሁ። ሁላችንም በያለንበት በየአካባቢው ፋቲሃ እንቅራላችሁ ዱዓ እናድርግላችሁ። በጀነት ያንበሻብሻችሁ ኢንሻአላህ። በሌሎችም ስለ ሙፍቲ ብዙ ያልተነገሩ ያሉት ምስጢሮች ብዙ አሉ። ፎሎ እያደረጋችሁ መከታተል ትችላላችሁ ማለት ነው። ቪዲዮውን ሼር አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ስራ ተቀብራቸው ተፈጽሟል። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ስራ ተቀብርም በዚህ ሰዓት ላይ መፈጸሙን ሰምቻለሁ። በዚህም ታዲያም ከፍተኛ የተባሉ የመንግስት ኃላፊዎች፣ ዑለማዎች፣ ኡስታዞች፣ ደረሳዎችም ከዚህ ባለፈም ደግሞ መላው የእስልምና እምነት ተከታዮችም እንዲሁም ደግሞ መላው ኢትዮጵያውያን በቀብር ስፍራ ላይ ተገኝተዋልም ተቀዳሚ ሀጂ ሙፍቲ ኡመር ኢድሪስንም ታዲያ ቀብረዋል ማለት ነው። እጅግ በጣም ያሳዝናል ታዲያ አላህ የጀነት ያድርጋቸው። መልካም ቀን ምትመለከቱት መልኩ የሙፍቲ የቀብር ስነስርዓት ተከናውኗል። አላህ ሱብሐነወተዓላ ቀብራቸውን ኑር ያደርግላቸው። ሁላችሁም አፉ በሏቸው ዱዓ እንድታደርጉላቸውን በዚህ አጋጣሚ ጠይቃችኋለሁ። አላህ ሱብሐነወተዓላ ቀብራቸውን ኑር እንዲያደርግላቸው ዱዓ አደርጉላቸው። እንግዲህ ሙፍቲ እጅግ በጣም በሳቸው ህልፈት ያላዘን የለም። በርካታ ሰውን ያዘነው ያው የቀብር ስነስርዓት ሁኔታ በተወሰነ መልኩ አጨቃጫቂ ሆኖ ነበረ። ለምን በመኖሪያ ቤታቸው ሆነ መደበኛ ቀብር ስፍራ ላይ ለምን አልሆነም የሚል አጨቃጫቂ ነገር ነበረ። ብቻ ግን ሙፍቲ በርካታ ነገር በርካታ መልካም ነገር ለኢትዮጵያም ለህዝበ ሙስሊሙም አድርገዋሉ። አላህ ስብሐኑ ተዓላ መልካሙን አላህ ይቀበላቸው። እንደው የሰሩት ወንጀል ካለ ደግሞ ሰው ናቸውና ሰው ሆኖ የማይሳሳት የለም። አላህ ስብሐኑ ተዓላ ወንጀላቸውን ይማራቸው ነው ማለት ፈልገው። የእኛን መጨረሻ አላህ ስብሐኑ ተዓላ ያሳምርልን ነው ማለት ፈልገው። እጅግ በጣም ልብ ሰባሪ እንደሆነ አምናለው። ያዘናችሁ በሙሉ ለሁላችሁም መጽናናቱን እመኝላቸዋለሁ አላህ ስብሃነሁ ወተዓላ ሰብሩ ሊስጣችሁ ነው ማለት የምንፈልገው ለማንኛውም ለዛሬ ሪላቸው የመጣወት ቪዲዮ ይህን ይመስል ነበረ ኢንሻላህ በሌላ በአዲስ መረጃ እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ